ቤተሰቦቼንም ማናችሁንም ማሳፈር አልፈልግም። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾች፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደምደራሹ አንድ ሰሞን ኮኮር ብዚህ ትርፍ ይበለል። በየትኛውም ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያን ኤርትራውያን ሁሉ ሰላም ሁሉ፣ መልካም እግዚአብሔር ይመስገን። እኔ በጣም ሰላም ከን፣ ሰላም ከእናንተም ሰላማችሁ ብዚህ ትርፍ ይበልልኝ እያልኩ እንግዲህ እንኳን አደረሳችሁ። ለብርሃነ መስቀሉ የሰላም የጤና የፍቅር እያደርግልን ያው ምን አለ፣ እግዚአብሔር ይመስገን ብቻ ለዚህ ላደረሰን አምላክ ፈጣሪ የተመሰገነ ይሁን። ምንም ወገኖቻችን ላይ በስቃይ በመከራ በተለያየ ነገር ቢሆንም ያው እግዚአብሔር ይመስገን ነው ስለሁሉም ነገር። እና ዛሬ ላችሁ የመጣሁት መረጃ ስለ ሩታና ስለ አብርሽ ያለው ነገር ነው። አብርሽ እና ሩታ እንግዲህ ያው ሩታ ዛሬ ወደ ቤቷ ቀና ብላ ነበረ። ያው ያየሽው ነገር ትንሽ ቢያስደነግጣት፣ እነሱም ቢደነግጡ ሌለ ከሁላችን ከሁለታችን መሀል በጣም የፊታቸው ገጽታ የሚታየው እልህኝነት ወይም የቤት ከሁሉ እልህ አለባቸው። መለን አልሸነፍ ባይ እኮ ትዳር እያፈርሳል። ልባም ሴት የሆነች ግን ትዳሯን እንደምን ማርጋ መያዝ ትችላለች። አሁን ሩታ የአሁኑ ፍች አግባብ ነው ብዬ አላምንበትም። ምክንያቱም ታርቀዋል አንዴ አስታርቀዋቸው እንዴት እኔን ጥለው ፕሮግራሙን እየንቁጣጣሽ ዕለት አሳለፉት ነው። እዛ ሲቀጥል ደግሞ ሄርሚላ ነው። አንዳንዴ አንዴ ምን አለ መሰላችሁ በህይወታችሁ ውስጥ መጣላት ያለባችሁ ወይም አረብ ሀገር ያላችሁ ቤቶች መግዛትም ቤትም ሆነ ቦታ የምችሉት በራሳችሁ ኮንፊደንስ እንዲህ በሰው ትዕዛዝ አትሄዱ። ምክንያቱም በሰው ስትሄዱ ታይ ጸጸት ነው እና የሚያጸጽት ነገር ስለሆነ ድረስ አሁን እኔ ሩታን ያየኋል ለበኋላ አሁን የበረታሽ የጠነከረሽ ይመስላታል፣ ግን በጣም ከባድ ነው። ምን አለ መሰላችሁ ብቻችሁን ሆናችሁ በጣም አደጋ ነው፣ አይደለም ከልጅ ጋር ማለት ነው እና እንዳንዴ ያልመሰላችሁን ነገር በሰው እየተጠመናችሁ ወይም በሰው ዋና ትዳራችሁን ግን ባታፈርሱ እንደኛ መልካም ነው ማለት ነው ብላችሁ። አሁን የውብዬ በጣም በሚያሳዝን ሁኔታ ነው አሁን የውብዬ ያስሄዳል። የአብርሽና የሩታ ትዳር መበተን ግን የሁለታቸው ትዳር መበተን ግን በጣም ያሳዝናል ማለት ነው። እና አብርሽ ግን እንትን እያለላት ነበር ከልቡ ነው ያነ ግን ጭራሽን ጠርጉ ነው እንግዲህ የካደ። ስለዚህ ነገ የሚፀጽታቸውን ነገር ባታደርጎ መልካም ነው። ያም ሆነ ይህ እንግዲህ ሩታ ወደ ቤቷ ጎራ ስትል ያጋጠማት ምንድን ነው? ሄርሜላ እንግዲህ ከአብርሽ ጋር ጎን ቁጭ ብላ ደነገጠች። ውብዬ ትዳር ያሳዝናል። እንዲ ውብዬ ሩታም ትዳራቸውን እንግዲህ የበጠበጡ ይገኛል፣ እየተበጠበጠባቸው እንዳንዴ ልብ የሚሰብር ኮመንትም ይጻፋል። ብቻ እግዚአብሔር እንግዲህ እነገዴ ማርያም ትዳራቸው ተብላለት ያቋረጠምና እግዚአብሔር እንግዲህ አቅዶና ወዶ አንድ ያደርጋቸው ነው የሚል። ምክንያቱም ትዳር ሲበተን ሁላችሁም ታውቃላችሁ በጣም የሚያሳዝን፣ ያስከፋል፣ ያስለቅሳል። ግን እግዚአብሔር አምላክ ይድረስላቸው የሚል። ላይክ እና ሼር ሰብስክራይብ አድርጉ፣ አድርጉ፣ አድርጉ፣ አድርጉ ንን ይፈልጋሉ። ሰብስክራይብ ማርያምን አድርጉ። ዶሬሽንም ምን ችግር አለው ታረጉኝ።